አዶናይ አረንጓዴ ቢጫ ቀይ እዚህ ጋር አርጎ ነው መሰለኝ ኢትዮጵያ ላይ ሊሮጥ ሲል ተቃውሞ ደርሶታል። በነገራችን ላይ የተቃውሞ የነበረው ዛሬ ብቻ ሳይሆን በህዋትም ዘመን ነበረ። እኔ ተቃውሞ ባይኖር ደስ ይለኛል፣ ግን አሁን አረንጓዴ ቢጫ ቀይ የፋኖ መገለጫ ሆነዋል ይ ልሙጡ አረንጓዴ ቢጫ ቀይ የፋኖ መገለጫ ሆነዋል። ይህን ደግሞ ማስተዋል አለብን። ስለዚህ እኔ እንደ አንድ ፋኖ ማድረግ አለባቸው ብዬ የማስበው ፋኖ አርማውን ቢቀይር ጥሩ ነው። አርማው እሱ እስከሆነ ድረስ ኢትዮጵያ ላይ ልሙጡ አረንጓዴ ቢጫ ቀይ ማንም አይሰማም። በህወሓትም ዘመን የነበረ ነው። በኢህአዴግ ዘመንም፣ አሁንም ወደፊትም ማንም አይቀበልም። ምክንያቱም የሆነ ግሩፕ ወስዶታል የኔ መገለጫ ነው ብለው የሆነ ግን ማድረግ እንደማይቻለው የፋኖን አርማ ማድረግ አትችልም። እስ ሲምፕል ዳት። በኢህአዴግ ዘመንም ማድረግ አትችልም ነበረ፣ አሁንም አትችልም። ስለዚህ ስፔሻል ያው ደግሞ ፋኖ መገለጫ ብሎ ያመጣው ባንዲራ አረንጓዴ ቢጫ ቀይ ልሙጡ ነው ይሄ ስለሆነ ከፋኑ ጋር ደግሞ መንግስት ግጭት ላይ ነው። እሱ ባለበት ልሙጡን አድርገ መጣ ማለት ፖለቲካ ሊሰራ ነው ብሎ ብዙ ጥያቄ ሊያደርስ ይችላል። አዶናይ እውቅናን ተጠቀምበት ፋራቱ። ይሄ ዕውቅና ሊሄድ ስለሚችል ፋራ ሳቶ በደንብ ጋጥበት። አራዳ ኮንክ፣ አራዳ ኮንክ። ይህን ፍምስናን ማስታወቂያዎች ስራ፣ ገንዘብ ስራ፣ ገንዘብ በደንብ ያስ የራስን ነገር አጣምጡት። በዚህ ዕውቅና የሆነ ቤተሰብ አሁን ለምሳሌ አዲስ አበባ ላይ ሬስቶራንት እንዲከፍት አድርግ። ሬስቶራንት ቢዝነስ እንዳላቸው አይቻለሁ ቤተሰቦች ደስ የሚሉ ማዘር አለ። ደስ የሚሉ ደስ የሚሉ ቤተሰቦች አሉ። እና ማዘርዬ አዲስ አበባ ላይ የሆነ ሬስቶራንት አዶናይ ሬስቶራንት ብለህ ብትከፍት ወይም አዶናይ ቡቲክ ተብለው ፋሚሊ ቢከፍትልህ ታመልጣለህ። ትንሽ ቤተሰብ ቆስቆስ ያርግ ታመልጣለህ፣ ሳትሸወድ። ይህን እውቅናህን ቻፓ ያዝበት። ግሬሳው ምናምን አይጠቅምም። ግሪሳ ገንዘብ አይደለም። ስለዚህ ምን ማድረግ ትችላለህ? ኮሜርሻል መስራት ትችላለህ ገባ ኢትዮጵያ ላይ ማስታወቂያዎች መስራት ትችላለህ። እንዲሁም ቤተሰብ ትንሽ አቅም ስላላቸው ሬስቶራንቱን ወይም ደግሞ የልብስ የቡቲክ ምናምን ቢዝነስ አዲስ አበባ ላይ ብታደረግ በዚሁ ስም ጥሩ ቢዝነስ መሸቀል ትችላለህ። በኋላ በኋላ እንዳታለቅስ መውደቅ አለ። ምክንያቱም ብዙ ፌመስ ሰዎች መጥተው አፈር ገብተዋል። እኔ እስከማውቀው የትም አልደረሱበትም፣ ምንም አልሰሩበትም፣ አልደረሱበትም፣ አልደረሱበትም። ስለዚህ አሁን በስነ ስርዓት ኢትዮጵያ ላይ ያየሁት ባለኮከቡ ብትይዝ ማንም አይቃወም። አሁን አገጭ ላይ አረንጓዴ፣ ቢጫ ቀይ አድርገ እዚጋ የኮከቡን እዚጋ የኮከቡን ብታረግ ምንም አይለ ምንም አይለ እዚጋ የኮከቡን እዚጋ የኮከቡን እዚጋ አረንጓዴ፣ ቢጫ ቀይ ብታረቅ ኖሮ ማንም ምንም አይለ። ለሀቅ ነው ምነግር። ኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫቀይ ባለኮከቡ ባለኮከቡ ነው። ከተባክ ባለኮከቡ ነው። አሜሪካ መጣ ቀይ ሌላ ቦታ ተቀየሩ። ኢትዮጵያ ግን ችግራችን ምንድነው? መንግስት የሚለው ነገር አንዱም የሚከበር አይደለም። በቃ አይደለም አለ አይደለም አለ አንተ ስታሸንፍ ቀይረው ልሙጥ አድርገው አቡጀዴ አርገው ዶን ኬር። መንግስት ግን በአግባቡ ነው፣ ባለኮከብ ነው። ባንዲራ ላይ ካለ ባለኮከብ ነው፣ ማስከበር አለበት። ኢትዮጵያ ላይ ጉግል ብታደረግ የምታየው ኢትዮጵያን ፍላግ ብለ ብትመጣ አሁን ባለኮከቡ ነው የሚያስቀምጠልን። ሪያሊቲን መሸሽ አይቻልም። ማንም ከውስጡ ላይ አርማ ማድረግ ይችላል። አሮን ኬር ግን አሁን ፋኖ ይዞታል። አረንጓዴ ቢጫ ቀይ ባለ ኮከብ የሌለው የፋኖ መገለጫ አሏቸው። ፋኖ መገለጫ እስከሆነ ድረስ ወይም ደግሞ ከዚህ በፊት የግንቦት ሰማት መገለጫ ነበር ከዚህ በፊት። ስለዚህ ኢትዮጵያ ላይ እሺ አይሉም ነበር። ያዲግ ያዲግ እሺ አይሉም ነበር። አሁንም አይባልም። ወደፊት የማይባል ግን ለወደፊት ኢትዮጵያ ላይ ላላችሁ ወንድም ናቶቼ አረንጓዴ ቢጫ ቀይ እዚጋ ካርጋችሁ ወይ እዚጋ ካርጋችሁ እዚጋ የሆነ ኮከብ ነገር አድርጉ ኖባሪ ታችሁ አለበለዚያ ከመንግስት ጋር ነው ሰፋታው። ልክ ያስገባል መንግስት። እኔ አሁን ለምሳሌ አዶናይ ይዞ ታከም እኔ ባንዲራ ይዞ አይቼው አላውቅም። እኔ ፕርሲና እግዚአብሔር ምስክሬን ካያችሁ ንገሩ። ከዚህ ጋር አሜሪካ አም ሶሪ ካናዳ እያለ ቪዲዮ በሚሰራበት ጊዜ አንድም ቀን ባንዲራ ይዞ አይቼው አላውቅም። አዶናይ ለአንድም ቀን ዋሽቻለሁ ከዋሸ አስተካክሉኝ። እኔ አላየሁ አይታችኋል? ዲድ ዩ ሲ ሂም አዶናይ አሜሪካ ካናዳ እያለ አንድም ቦታ ላይ የኢትዮጵያን ባንዲራ ይዞ አያውቅም። አንድም ጋ አሁን ጭቡቴው ፖለቲካ ልጁ ሆይ ሆይ ሲባል ፖለቲካ ተጽዕኖ ፈጣሪ ያለ ጭቡቴ ልጫወት እያለ ይመስለኛል እና ጥሩ አይደለም፣ ጥሩ አይደለም። የኢትዮጵያን ሰንደቅ ዓላማ ይዞ አያውቅም አዶናይ። እኛ አለን። ከእናንትኑ ልሙጡ እኔ ቤት ያለኝ ብዙ ጊዜ አርጌው ሆይ ብዬ ይበታለሁ። ኢትዮጵያን ጨፍሬ ይበታል ማንም ያያል። እምወደው ባንዲራ እንዲያውም ከጠየቃችሁ ለእኔ ፐርሰናሊ ልሙጡ ይመቸኛል። እኔን ከጠየቃችሁ ልሙጡ ነው ወደዋለሁ። በጣም ነው እምወደው። ግን በቃ መንግስት፣ ይሄ ነው ባንዲራዬ ካለ ማክበር አለብኝ። ህግ መከበር አሜሪካ ህግ አብሬ ከኖርኩ ኢትዮጵያ ላይ ማላከብርበት ምንም ምክንያት የለም። የአሜሪካን ህግ ካከበርኩኝ የትግራይን ይዞ ነበር አይደለ አሜሪካ የካናዳ እያለ ካናዳ እያለ የትግራይን ይዞ ነበር ካናዳ እያለ የትግራይን ይዘህ መጣህ። አሁን ኢትዮጵያ ስመጣ ኢትዮጵያ ኢትዮጵያ ምናምን ካርታ መጫወት አይነፋም። ከፖለቲካ መውጣት ነው ያለብህ። ልትሮጥ ነው፣ ዝም ብለህ ሮጠ መሄድ ነው ያለብህ አንተ። በቃ ተጫወት፣ ጋርዶችን ይዘህ መጥተህ ግርግሩ ይገባኛል። ስለዚህ እቺ ፖለቲካ አይነፋም። እኔን ከጠየቀኝ እምወደው ልሙጧ ደስ ይለኛል። ግን የማይወደው ደግሞ ምን ማድረግ ትችላል? መንግስት ከቀየረ ቀየረ። ከመንግስት ጋር የሌላ ነገር የለም። ያ እና ያንን ነገር ነው የምለው በጣም በጣም በጣም ያ እንትን የሌለው አርማ የሌለበት አረንጓዴ፣ ቢጫ፣ ቀይ የሽግግሩ እኔ ወደዋለሁ። ግን የኢትዮጵያ በአሁኑ ሰዓት የምትመራበት የምትከተለው ዓለም የሚያቃት ባለኮከቡ ነው። ህዝብ ማክበር አለበት። ህዝብ ማክበር አረንጓዴም አለ፣ ቢጫውም አለ ዩም አለዛ ላይ እሱ ላይ ኮከብ መኖሩ ሊያጣላን አይገባም። በፍጹም ሊያጣላን ጨርሶ አይገባም አይገባም። ማንም ያምጣው ከኢትዮጵያዊነት ሰንደቅ ዓላማ አላስወጡም። እና ያንን ነገር ቢሆን ጥሩ ነው ብዬ አስባለሁ። ስለዚህ ትን አሁን እያዩት ነው። በጣም በተለይ ስትፈምስ ይከታተለዋል፣ መንግስት ይከታተላል። አላማ ምንድን ነው? እንደዚህ ማስጮህ የተፈለገው ምንድን ነው? ግርግሩን ለምን ተፈለገ የሚለውን መንግስት ይከታተላል። እውነቱን ነው የምነግርህ፣ ምን ዓላማ እንዳለ በደንብ ነው የሚከታተሉ። የዚህ ልጅ ኢንቴንሽን ምንድን ነው ተብሎ ይታያል። እንደ ቀል እንዳታይ፣ እንደ ቀል እንዳታይ። ስለዚህ ፍምስና ባዶ ሳይገባ ወደ ጥሩ ነገር ብትሄድ መልካም። በኋላ ሳትበላ ቱሌት አንተን ሸቤ ቢያስገቡ ማንም ይደርስልለ? ያው ላጨበጨበ ባዶ ነው የሚገባው። ስለዚህ አስተካክል። እኔ ልጅ ስለሆነ ባይቀሳሰር ደስ ይለኛል። ልጅ ስለሆነ ይመለሳል። ገባችሁ? ሲመከር የሚመለስ ልጅ ነው አዶናይ ላይ ወጣትም፣ ወጣት ደግሞ የነብር ጣት ይባላል። ወጣትን መምከር እንጂ ሌላ ነገር አያስፈልገውም። ስለዚህ አዶናይ አሁንም፣ አሁን ለሱ ነው ብልጡን። ከማዘርዬ ጋር ተነጋገር፣ ሬስቶራንት ወይም ቡቲክ አዲስ አበባ ክፈት፣ ሸቅል፣ አምልጥ አምልጥ። ሰላሳ ዓመቱ ነው። ጂሰስ ክራይስት ፎ ሪል 35 no አይደለም። አረ አይመስለኝም። ታው ቢሆንም ጥሩ ቁመና ላይ ነው ያለው ፕራም ልጅ አይደለም። ቋ ያለ ነው። አይ ግን ቢስተካከል ጥሩ ነው። ቢስተካከል ጥሩ ነው። ይሰልሏል እንደ ፖለቲካ በጣም በጣም አገሪቷ በጣም ነው ጥንቃቄ የምታደርገው። አንዳንድ ነገሮች፣ ችግሮች እንዳይፈጠሩ መደረግ አለበት እና ያ ነገር መሆን አለበት። ኢትዮጵያ የኢትዮጵያ ሰንደቅ ዓላማ በአሁኑ ሰዓት አረንጓዴ፣ ቢጫ፣ ቀይ እና ኮከብ መሃሉ ላይ አለ። አራት ነጥብ። በምኒልክ ጊዜ ኮምፕሌን ያደርገ የለም ባለመስቀል አለው ማንም ኮምፕሌን አላርገ ያው ሙስሊሞች ይኖሩበታል ኢትዮጵያ ላይ ሙስሊሞች እየኖሩ የይሁዳ አንበሳ ተብሎ መስቀሎች ያሉበት ሲደረግ ዝም ነው የተባለ። ስለዚህ መንግስት፣ የሆነ ፈቅዶ የሆነ ነገር ካደረገ ከመንግስት አትሳፈጠው። ያ ያን ነገር ቢሆን መልካም ነው። በኋላ እንደዚህ ይሁን ይሁን፣ ኋላ ደብቆኝ ይመጣል። እኔ ማልወደው ነገር ይሄ ነው። በጣም ልታይ ልታይ አታብዙ። የፈለገ ብትሆን ጌታን መጨረሻቸው አምሩ። ልጁ ምስኪን ይመስላል፣ አሩን ነው ምን ከኔ ጋ ምንም ግንኙነት የለም ምስኪን ይመስላል። ሰዎች ግን ሆይ ሆይ ሆይ ሆይ ብለው ሊያስበሉት ነው። ልጅ ያሳዝነኛል። ያ ኮከብ የሌለው ኢትዮጵያ ላይ ፋኖ ስለሚይዘው እንደ ወንጀል ነው ሚታል። በግልጽ ነው የምነግርህ፣ ብልጡን ያራዳ ልጅ አትበላ በባዶ ሜዳ። እዚህ ጋ አረንጓዴ ቢጫ ቀይ አድርጎ እዚህ ጋ ኮከብ ቢያደርግ ኖሮ እርግጠኛ ነኝ ማንም አይነካው። ስለዚህ ጥሩ ነው ብዬ አስባለሁ። ስለዚህ ያንን እላለሁ። ሌላ በደንብ ነው የሚያዩ ፣ ምክንያቱም ሁሉ ኢንተርቪው አለ፣ የምትሰራቸው ነገሮች አሉ። አሁን ወደ ጥሩ ነገር እየመጣ ነው ልጁ። አዎ፣ የድሮ ሀቢቱን የድሮ ኢንተርቪው ላይ የሚያደርጋቸው ነገርና አሁን የሚያደረገው ኢንተርቪው የሰማይና የምድር ልዩነት አለው። ከአምሰለት ጋር የሰራው ኢንተርቪው ኮምፕሊትሊ በፊት ከሰራቸው ኢንተርቪዎች የተሻለ ነው። በጣም ጥንቃቄ ያለበት ማስተዋል ያለበት ምን ያለበት ሰርቷል። ግን ሰገጤን ለመቀየር ስግጥናን ለመቀየር ያረከው ነገር አስቆኛል። የሸገር ልጆች እነግራለን። ሰገጤ ፋራ ማለት ነው። ሰገጤ ሰገጤ ነው። ምንም ትርጉም አንፈልግም። አራዳ ማለት በእኛ ቋንቋ አብ ብሬክ ዳን ዩ አራዳ ማለት ቤተሰቦቹን የሚረዳ ከሱስ የጸዳ፣ ቤተሰቦቹን የሚያከብር፣ ጓደኞቹን ሶሳይቱን የሚያከብር አራዳ ይባላል። አከተም። ይሄ ነው ወርድና ሰገጤ ሰገጤ ነው። ሰገጤን እንዳይቀይረው በሌላ አይቀይር፣ አይቀይር እያን ነው ሰገጤ ሰገ ፋራ ፋራ ነው። ፋራ ፋራ ነው። የእኔዎቹ ኮፒ ሊንክ እያደረጋቸውና ልታስተምረናት ሞክር ሄደ። ሌላውን ሸውድ ስክትና እኛ ግን በታምር አልሰማም። ሰገጤ ሰገጤ ነው። አራዳ አራዳ በጋርድ መሮጡ ጥሩ ነው። ወዳጅ እንዳለ እንዳለውላ ስትታወቅ ጠላት አለ። ስለዚህ አዶናይ ሊታፈን ይችላል። በጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው። ኢትዮጵያ በጣም ታዋቂ ስትሆን እንዲያውም መልካም ሀገር ስለሆነች ነው። ፌመሶች እኮ ኢትዮጵያ ላይ ቦክ ያደርጋሉ። ያለ ጋርድ እኔ በጣም የታደለች ሀገር ናት። ጌታ አሁን ኢትዮጵያ ላይ ያለ ጋርድ በጣም ፌመስ ሰዎች መኪናቸውን እርተው ሬስቶራንት ገብተው በልተው መውጣት ምናምን እዚህ ገር እንኳን አይደለም። ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። በጣም እግዚአብሔር አምላክ ያደላት ሀገር መሆኑን የምታውቀው ታዋቂ ሰዎች በደንብ ሄደው ፈታ ብለው ተጫውተው ሰላም ብለው ይላሉ። እና እቺ ማንነቷ እንዳትጠፋብን ይፈልጋለሁ። እቺ ማንነት ኢትዮጵያ ብቻ ነው ያለው የትም ቦታ ላይ የለም። ፌመስ ሰዎች ኢትዮጵያ ላይ መንገድ ላይ ወካ አድርገው በስነ ስርዓት ደርሰው የሆነ ቦታ መመለስ የሚችሉበት አሜሪካ አገር ፌመስ ሆነ ለሰከንድ እንዳትችል የትም ቦታ ያለ ጋር መንቀሳቀስ አትችልም። ስለዚህ ኢትዮጵያ መልካም ሀገር ናት። ሰው አዶና እያደረገው ጋርዱን ልክ ነው የሆነ በጎን መቶ ወጋ አድርጎት ብሄድ ምን ታውቃለት። ስለዚህ ወዳጅ እንዳለውላ መቀኝ አለ አበሻ ምታውቀው። ስለዚህ በጣም ማስተዋል ይጠይቃል ነው